ሰላም፣ ሰላም ጋይስ እንዴት ናችሁ? ሁሉ ሰላም? ጉድ ጉድ ጉድ ጉድ የሚያስብል መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ሁኑ፣ ምክንያቱም እንግዲህ ዛሬ የሰማነው ነገር በጣም በጣም በጣም ያስገርማል ጋይስ። እንግዲህ ሰሞኑን ያያችሁት ከሆነ ፍቅር ያው እንዳያችሁት ከሆነ ሁለት ቪዲዮዎች ለቃለች፣ እንግዲህ እንዳረገዘችና አባት የው እንዳልታወቀ በደንብ አድርጋ ተናግራ ነበረ፣ በቪዲዮ እንግዲህ። ዛሬ የሰማነው ነገር በውስጥ አዋቂ የደረሰን መረጃ ጋይስ፣ አባትየው ታውቋል ማለት ነው። በሚገርም ሁኔታ ጋይስ፣ እንግዲህ ይሄ ድራማ ሊመስል ይችላል፣ ፕራንክ ሊመስል ይችላል። እኔ አላውቅም ምን እንደምትሉ ግን፣ ያው ቀጥታ እሷ እንግዲህ ሀሳቧን ያስቀመጠችው በቀጣይ ቪዲዮ የምታዩት ይሆናል። ግን ምንድን ነው ሙሉ በሙሉ መረጃ የሰጡን ሰዎች ያው ያረገዘችው ከአብርሽ እንደሆነ አብርሽም እንግዲህ ያው ወደ ኢትዮጵያ እንደተመለሰና ከሩታ ጋራ በዚህ ጉዳይ ላይም እንደሚያወሩ ያው በደንብ በደንብ መስማት ችለናል ማለት ነው። እሷ ነገሩን ይፋ ማድረግ አልፈለገችም። ግን በጣም የሚገርማችሁ ነገር ጋይስ ይሄ ነገር ሀፕን ያረጋል ብሎ ማን ያስባል? የእውነት በጣም ብዙ ሰዎችን ሊያስገርም ይችላል። ይሄ ነገር ድራማ ካልሆነ ፕራንክ ካልሆነ በጣም በጣም በጣም ያሳፍራል። እውነት ነው ምላችሁ፣ በጣም በጣም ያሳፍራል። እንግዲህ አብርሽና ፍቅር በጣም ከረጅም ዓመታት በፊት ነው የሚታወቁት። በጣም ብዙ ቪዲዮ አብሮ ሰርተዋል ከዚህ በፊት ታውቃላችሁ ጋይስ ምን ያህል ቪዲዮ ሲሰሩ እንደነበረ ዩቲዩብ ላይ። በተለይ በጣም ሲለፉ የነበሩ ልጆች ናቸው። በዛ ላይ ከአንድ ሀገር የወጡ ልጆች ናቸው አብዛኞቹ። እና ፍቅርና አብርሽ መሀል ይሄ ነገር ይፈጠራል ብሎ ማሰብ በጣም በጣም ከባድ ነው። ግን ምንድን ነው ነገሩ ወደ ድራማም እየሄደ ነው። ብዙ ሰዎችም በዛ መንገድ እያዩ ነው። ያው ፍቅር የምትለው ያው እንዳረገዘች ነው። ማንነቱን ግን መናገር አልፈለገችም ነበረ። ግን ያው አንዳንድ መረጃ ያገኘነው መረጃ ምንድን ነው፣ በጣም ቅርብ የሚባሉ ሰዎች ይህን መረጃ ሲያጋሩን አይ ፍቅር አርግዛለች ያው መቶ ፐርሰንት ግን ምንድነው ከማን ነው የሚለው ነገር በግልጽ ተናግራለች። እንግዲህ ምንድነው ከአብረሽ ነው የሚሆነው ነው ያሉት። ከአብረሽ የሚሆነበት ምክንያት ብሎ ያስቀመጡት አንደኛ ከፍቅር ጋር በጣም ብዙ ግንኙነት ነበረው አብረሽ። ኢቭን በቃ እስከ ፍቅረኛ እንደመሆን አይነት ነገር በተለያዩ ቪዲዮዎች እያሳዩ ነበረ። ሆኖም ግን አብረሽ ከሩታ ጋር ከታረቀ በኋላ ወደ ዱባይ አቀንቶ ነበረ። በዛ ሰርግ ላይ ግን ፍቅር አልተገኘችም ነበረ። ይሄ ማለት እንግዲህ የሆነ ነገር አለ ማለት ነው መሀላቸው። ጋይስ እንደምታውቁት ያው ፍቅር በጣም እንደምትቀርበውና ያው እንደምትወደው ከዚህ በፊት በደንብ ተናግራ ነበረ። ሆኖም ግን ምንድነው ሩታና አብረሽ መሀል ያለው ነገር በጣም በጣም ከልብ እንደሚዋደዱ እንደሚጋቡም ከአመታት በፊት በፊት ተናግሮ እንደነበሩ በደንብ የምናስታውስ ጉዳይ ነው ጋይስ። እንግዲህ እነሱ ከዚህ በፊት እንደምታውቁት በአባይ ቲቪ ቀርቦ ሰከላሾ የሚባለው ላይ ከአንድ አመት በኋላ ሰርጋቸው እንደሚያደርጉ ነው። ሰርጋቸውን ደግሞ ዱባይ ላይ እንደሚያረጉ በደንብ ተናግረው ነበሩ። ያም ሆኖ ግን ምንድን ነው መሀላቸው የተፈጠረው ነገር የአብርሽና የሩታ ጉዳይ ሳይሆን የፍቅር ጉዳይ ነው። ፍቅር ደግሞ ምንድን ነው ያደረገችው? ይህንን ይመስላል ጋይስ እንዳረገዘች ነው የራሷ ዩቲዩብ ቻናል ላይ በደንብ ቪዲዮ ሰርታ የለቀቀች ኢቨን፣ የመጀመሪያውን ብዙ ሰዎች ማመን ስላልቻሉ ድራማ ነው ስላሉ ሁለተኛው ላይ ግን ኢቨን በጉዳዩ ላይ በደንብ አውርታለች። ጋይስ በደንብ በጉዳዩ ላይ አውርታለች። ስለዚህ እንግዲህ ያው ያጠራጥራል ይሄ ነገር ጋይስ እና ሀንድሬድ ፐርሰንት እርግጠኛ ሆነን ያው ፍቅር ከአብርሽ አርግዛለች ማለት ይከብደናል ጋይስ። ዞሮ ዞሮ ማጣራት አለብን አንዳንድ መረጃዎችን ይዘን የምናወራው ግን፣ በጣም ቅርብ ቅርብ የሚባለው ሰው ግንም እያወራ ያለው ያው እንግዲህ ፍቅር ከአብርሽ እንዳረገዘች ነው። በደንብ እየሰማ ነው። ይሄ ነገር እውነት ከሆነ ጋይስ የእውነቴ ነው እምላችሁ፣ በጣም ያሳፍራል ወደ ሚዲያ ራሱ በዚህ ደረጃ መምጣት እጅግ እጅግ በጣም ያሳፍራል። ግን መሃላቸው የነበረው ነገር በጣም ደስ የሚል ነበረ። ያው ፍቅርና አብርሽ ማል በጣም ደስ የሚል ነገር ነበረ። ሆኖም ግን በቃ የፍቅር ጉዳይ ወይም ደግሞ የአብርሽ የሩታ ጉዳይ ሳይሆን መሃላቸው ያለው ነገር እንግዲህ ያው ሁለታቸውም ጋር ተመሳሳይ ስሜት መኖር አለበት ብዬ ነው የማስበው። አንድ ሰው ሲዋደድ ሲፋቀር፣ እንግዲህ ሁለቱም ሳይድ ላይ የሆነ አንድ የሚያረጋቸው ነገር መኖር አለበት ብዬ ነው የማስበው። ስለዚህ ነው ያው እንግዲህ ሩታና አብርሽ በተለይ እርስ በርስ ላላቸው ፍቅር በጣም ታማኝ እንደመሆን ወይም ደግሞ በጣም መዋደር ስለነበረ ለመጋባት ችሏል ማለት ነው ጋይስ። እንግዲህ በጣም ደስ ይላል እነሱ መጋባታቸው። ግን ምንድን ነው ይሄ ነገር ሀፕን አድርጓል ከሆነ በጣም ብዙ ሰዎችን ያስቆጣል፣ በጣም ያሳፍራል። ኢቨን እሷ ቤተሰብ የላትም እንዲህ ማለት ደረጃ ላይ ደርሷል። አብዛኛው ሰው ኮመንት ላይ አይታቸዋል ከሆነ የእሷ ቪዲዮ ላይ እንግዲህ አብዛኛው ሰው እንዴት እንዴት በዚህ ደረጃ የሚያሸማቅቅ የሚያሳፍር ነገር ሴት ልጅ ትሰራለች? ቤተሰብ የላትም ወይ? እንደዚህ አይነት ድራማ ብታቆም ጥሩ ነው ምናምን ሲሉ ነበር አብዛኛው ሰው። በዛውም ልክ ደግሞ በጣም የወዷት በጣም ብዙ ሰዎች አሉ። ግን ምንድነው እየገፋፋችሁ ወደ ሌላ ነገር ውስጥ ከምትከቱ አንድን ሰው አትሊስት በጣም ቅርብ የሆናችሁ ሰዎች ያው በስልክም ይሁን በአካልም አግኝታችሁ ያንን ሰው መምከር ይሻላል ጋይስ። እንደዛ ነው ማስበው። ምንም ሀፕን ያደርግ እርግዝና ምንም ነገር ሀፕን ካረገ መጀመሪያ ላይ ቤተሰባዋን አሳውቃ ብዙ ነገሮችን አልፋ ነው ወደ ሚዲያ ይዛ መምጣት ያለባት እንጂ ፕራንክ ካልሆነ እንጂ ጋይስ፣ በዚህ ደረጃ ቪዲዮ ሰርቶ መልቀቅ በጣም በጣም ያሳፍራል ብዬ ነው አስባለሁ። እንግዲህ አብርሽም እየደረሰበት ያለው ጫና ግምት ውስጥ እናስገባለን። ምክንያቱም እንግዲህ ገና ገና ገና እንደተጋቡ አብርሽና ሩታ የተፈጠረውን ነገር ሰምታችኋል። መሀላቸው ላይ ብዙ ሰዎች ገብተው ነበሩ። ያ ነገር አልፎ ደግሞ አሁን ደግሞ ይሄ ቻሌንጅ መምጣቱ ሌላ ራስ ምታት ነው። ግን እንግዲህ እኛ ሁሌ እንደምንመኘው ይህንን ነገር እንግዲህ ድራማ ያርገው ወይም ደግሞ ፕራንክ ያርግላቸው ብለን እንመኛለን። ጋይስ እንግዲህ ጋይስ ለነበረን ቪዲዮ ይህንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ጋይስ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር ማድረግ እንዳይረሳ። በያላችሁበት ይመቻችሁ። መልካም ቀን።